ጤና ይስጥልኝ። የተወዳጁ የፎወቅት ሚዲያ ቤተሰቦች እንደምንቆያችሁ፣ አሁን የያዝናቸውን ዋና ዋና መረጃዎች ነው ማቅረብ ጀመርነን። በዋናዎቹም በቅድሚያ በተለያዩ ተቋማት በስራ ላይ በሌሉ ሰዎች ከ408 ሺህ ብር በላይ ደሞዝ ተከፍሏል። የፌዴራል ዋና ኦዲተር በ17 ተቋማት በስራ ላይ በሌሉ ሰዎች ላይ ስም ከ408 ሺህ ብር 662 ብር በላይ ደሞዝ መከፈላቸውን የፌዴራል ዋና ኦዲተር አረጋግጧል። የግል ትምህርት ቤቶች ክፍያ ተጨማሪ በተዘጋጀው ደንብ መሰረት የሚስተናገድ ነው። የአዲስ አበባ ከተማ ትምህርትና ስልጠና ቁጥጥር ባለስልጣን የአዲስ አበባ ከተማ አስተዳደር ስር የሚገኙ የግል ትምህርት ቤቶች በ2018 የትምህርት ዘመን የክፍያ ጭማሪ የሚያስተናግደው አዲስ በተዘጋጀው ደንብ መሰረት መሆኑን የአዲስ አበባ ከተማ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ገልጸዋል። አስር ወርቅ ያሸነፈው የኮምቦልቻ ክስተት የሞላው ኢትዮጵያ ጨዋታዎች በጅማ ከተማ በመካሄድ ላይ ይገኛል። በ26 የስፖርት አይነቶች ሁሉን ክልሎችና ከተማ አስተዳደሮች የተሳተፉበት መድረክ ወደ ፍጻሜ እየተቃረበ ነው። ዝርዝሩን እንመለከተዋለን። ተቋማት መመሪያ ሳይከተሉ ከ404 ሚሊዮን ብር በላይ ግዢ ፈጽመዋል፤ የፌዴራል ዋና ኦዲተር። ተቋማት መመሪያን ሳይከተሉ ከ404 ነጥብ 7 ሚሊዮን ብር በላይ ግዢ መፈጽማቸውን የፌዴራል ዋና ኦዲተር ገለጸ። በዘንድሮ የመር እርሻ 21 ሚሊዮን ሄክታር መሬት ይለማል፤ የግብርና ሚኒስቴር በዘንድሮ መር እርሻ 21 ሚሊዮን ሄክታር መሬት እንደሚለማ የግብርና ሚኒስቴር ግርማ አመንቴ ዶክተር ገለጹ። መሶብ የአንድ ማዕከል አገልግሎት በመላው ሀገሪቱ ተግባራዊ ሊደረግ ነው። መሶብ የአንድ ማዕከል አገልግሎት በ2018 በመላው ሀገሪቱ ተግባራዊ እንደሚደረግ የኢትዮጵያ ሲቪል ሰርቪስ ኮሚሽን አሳውቋል። ዝርዝሩን እንመለከተዋለን። በተለያዩ ተቋማት በስራ ላይ ለሌሉ ሰዎች 48 ሺህ ብር በላይ ደሞዝ ተከፍለዋል። የፌዴራል ዋና ኦዲተር በ17 ተቋማት በስራ ላይ ለሌሉ ሰዎች ስም ከ48662 ብር በላይ ደሞዝ መክፈላቸውን የፌዴራል ዋና ኦዲተር አረጋግጧል። የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 39 መደበኛ ስብሰባ አካሂዷል። በስብሰባ የፌዴራል ዋና ኦዲተር መሠረት ዳምጤ የፌዴራል ተቋማት የ2016 በጀት ዓመት የኦዲት ሪፖርት አቅርበዋል። በሪፖርቱ በ16 መስሪያ ቤቶችና በአንድ ጉምሩክ ቅንጫ ጽህፈት ቤት በስራ ላይ በለለሉ ሰዎች ከስራ የተሰናበቱ ሰራተኞች ክፍያ መፈጸሙን ገልጸዋል። ችግሩ ለተገኘባቸው ተቋማት ክፍያቸው ተመላሽ እንዲያደርጉ ማሳሰቢያ መላኩንም ዋና ኦዲተሩ አሳውቋል። የግል ትምህርት ቤት ክፍያ ተጨማሪ በተዘጋጀው ደንብ መሰረት የሚስተናገድ ነው። የአዲስ አበባ ከተማ ትምህርት ስልጠና ቁጥጥር ባለስልጣን በአዲስ አበባ ከተማ አስተዳደር ስር የሚገኙ የግል ትምህርት ቤቶች የ2018 የትምህርት ዘመን ክፍያ ተጨማሪ የሚስተናገደው አዲስ በተዘጋጀው ደንብ መሰረት መሆኑን የአዲስ አበባ ከተማ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ገልጸዋል። የግል ትምህርት ቤቶች ከዚህ በፊትም በአግባብነት የሌለው እና በኢኮኖሚ ምክንያት ሳቢያ ያደረገ ተጨማሪ ሲያደርጉ መቆየታቸው ባለስልጣኑ ምክትል ስራ አስኪያጅ ገልጸዋል። ይህ ችግር ይህን ችግር ለመግታት የአሰራር ወጥነት እንዲኖር ለማስቻል ደንብ መዘጋጀቱን አንስተዋል። በደንቡ የግል ትምህርት ቤቶች ክፍያ ዋጋ በየርከኑ ከ40 በመቶ እስከ 65 በመቶ መወሰኑን ገልጸው ይህ የትምህርት ቤቶችን ከዚህ በላይ ጭማሪ እንዳያደርጉ የሚገድባቸው ነው ተብሏል። የሚደረገው የዋጋ ጭማሪ ለሶስት ዓመታት ባለበት እንደሚቆይም ተናግረዋል። በተቀመጠው ክፍያ ዋጋ ጭማሪ ጣሪያ መሰረት ትምህርት ቤቱ እና ወላጁ በጋራ በምክክር ምን ያህል ይጨምር ወይንም ከነ ጭራሹ ጭማሪ አያስፈልግም የሚለው እንደሚወስኑ ጠቁመዋል። በትምህርት ቤቱና ወላጆች የትምህርት ጥራት ማረጋገጥ የሚያስችል መልኩ ታዛቢዎችን በመመደብ ውይይት ካደረጉ በኋላ ወላጆች የሚወስኑት ውሳኔ እንደሚጸድቅም ገልጸዋል። ነገር ግን በዋጋ ጭማሪ በፕሮፖዛል ላይ ትምህርት ቤቶች ከወላጆች ጋር በመግባባት ላይ መድረስ ካልቻሉ ባለስልጣኑ ውሳኔ እንደሚሰጥ ነው አያይዘው የገለጹት። የመጨረሻ ውሳኔ የተወሰደበት ክፍያ ለመክፈል አቅማቸው የማይፈቅድ ወላጆች ልጆቻቸው ወደ መንግስት ትምህርት ቤት ማስገባት እንደሚችሉም ነው ይገልጸዋል እንደሚችሉም ገልጸዋል። ለደንቡ መነሻ በርካታ ጥናቶች መደረጋቸውን ያነሱት ወይዘሮ ታጋይቱ እባቡ የዋጋ ግሽበቱን ለዘጠኝ ተከታታይ አመታት የተደረገ ዋጋ ጭማሪዎችን አማካኝ ውጤት ከተማ አቀፍ የሸማቾች ዋጋ ግሽበትን መረጃ በመውሰድና የገበያ ትንተና መሰረት በማድረግ ሚዛናዊ አሰራር መተግበርን ጠቁመዋል። የትምህርት ጥራትን ለማረጋገጥ ትምህርት ቤቶቹ በየሁለት አመቱ እንደሚመዘኑ ያነሱት ከአንድ እስከ አራተኛ ደረጃ በመስጠትና ና በእርከን በመክፈል ትምህርት ጥራቱን ለመጠበቅ በትኩረት እየተሰራ መሆኑንም ገልጸዋል። አስራሁለት ወርቅ ያሸነፈ የኮንበልቻው ክስተት የሞላው ኢትዮጵያ ጨዋታዎች በጅማ ከተማ በመካሄድ ላይ ይገኛል። በ26 የስፖርት አይነቶች በሁሉም ክልሎችና ከተማ አስተዳደሮች የተሳተፉበት መድረክ ወደ ፍጻሜ እየተቃረበ ነው። በዚህ የስፖርት ውድድር በውሃ ዋና ስፖርት አንድ ወጣት ክስተቱ የሆነበት ውድድር አሳልፏል። በኮምቦልቻ ከተማ የተወለደው ተምኪን ጌታቸው የውሃ ዋና ስፖርት በኮምቦልቻ ጨርቃጨርቅ የመጀመሪያ ወጣቱ በአማራ ክልል ከታዳጊዎች እስከ ዞን ውድድሮች በመሳተፍ ያለውን አቅም በሚገባ አሳይቷል። በቅርቡ በተደረገው የሞላው አማራ ጨዋታ ብቃቱን በማሳየት ክልሉን ለመወከል የበቅ ዋንተኛው ተካሄደ በሚገኘው የሞላው ኢትዮጵያ ጨዋታ ላይም ክስተት መሆን ችሏል። ተምኪን ተምኪን ከተወለደባቸው 13 የውሃ ተምኪን ከተወዳደረባቸው 13 የውሃ ዋና ስፖርቶች 12 የወርቅ ሜዳሊያ አግኝቷል። በአንዱ ውድድር ደግሞ የብር ሜዳሊያ በማግኘት ታሪክ ሰርቷል። ኢትዮጵያ ስኬታማ ባልሆነችበት የስፖርት አይነት ብዙ እርቀት መጓዝ እንደሚፈልግ የገለጸው ተምኪን በተለይም በኦሎምፒክ መድረክ የሀገሩ ስም ለማስጠራት ግቡ መሆኑንም ተናግሯል። ከአሁን በፊት በአህጉርና በዓለም አቀፍ መድረኮች ኢትዮጵያን በመወከል የቻሉ ዋና ዋናዎችን ያፈራች ኮምበርቻ አሁን ደግሞ ተምኪን ጌታቸውን አስተዋውቃለች። በጅማ ከተማ እየተካሄደ በሚገኝ የሞላው ኢትዮጵያ ጨዋታ ተምኪን ጌታቸው በተጨማሪም ሌላኛው የኮምበርቻ የተገኘው አብዱ ሁሴን በውሃ ዋና ስፖርት ዘጠኝ ወርቅ ሜዳሊያ አግኝቷል። በአማራ ክልል በመድረኩ ካስመዘገባቸው ሜዳሊያዎች አምሳ በመቶ የሚሆነው በወርቅ የተገኘው በውሃ ዋና ስፖርት ነው። ተቋማት መመሪያ ሳይከተሉ ከ404 ሚሊዮን ብር በላይ ግዥ ፈጽመዋል። የፌዴራል ዋና ኦዲተር ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸውን የፌዴራል ዋና ኦዲተር ገለጸ። የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባ እያካሄደ ነው። በስብሰባው የፌዴራል ዋና ኦዲተር የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርት አቅርበዋል። ዋና ኦዲተር መሰረት ዳምቴ ባቀረቡት ሪፖርት በሰባ ፌዴራል ተቋማትና በሰባት ቅርንጫፍ ጽህፈት ቤቶች ከ404.7 ሚሊዮን በላይ የመንግስት ግዢ አዋጅ ደንብ መመሪያ ሳይከተል ግዢ ተፈጽሞ ተገኝቷል ብለዋል። መመሪያ ሳይከተሉ ግዢ ከፈጸሙ ተቋማት መካከል ባህልና ቱሪዝም ሚኒስቴር፣ የውሃና ኢነርጂ ሚኒስቴር፣ ብሔራዊ ተሃድሶ ኮሚሽን እንደሚገኙበት ዋና ኦዲተር መሰረት ዳምጤ ተናግረዋል። ዘንድሮ የመኸር እርሻ 21 ሚሊዮን ሄክታር መሬት ይለማል። የግብርና ሚኒስቴር በዘንድሮ መኸር እርሻ 21 ሚሊዮን ሄክታር መሬት እንደሚለማ የግብርና ሚኒስቴር ግርማ አመንቴ ዶክተር ገለጹ። የግብርና ሚኒስቴር ግርማ አመንቴ ዶክተር ለመኸር እርሻ እየተደረገ ላለው ዝግጅት ማብራሪያ ሰጥተዋል። የመኸር የእርሻ ጊዜ ለኢትዮጵያ ትልቁ የምርት ጊዜ ነው ያሉት ሚኒስተሩ በየአመቱ በአጠቃላይ ከሚመረተው ምርት ሰባ በመቶ የሚሆነውን ከመኸር ወቅት የሚመረት ነው ብለዋል። ከመኸር ወቅት አብዛኛውን የግብርና በአነስተኛ ማሳ የሚከናወን ነው ያሉት ሚኒስተሩ ሀያ ነጥብ ሶስት ሚሊየን ሄክታር መሬት በአነስተኛ አርሶ አደሮች ማሳ ላይ የሚሰራ መሆኑን ጠቁመዋል። ስድስት ሺህ ሄክታር የሚሆን ሰፋፊ የእርሻና መካከለ የእርሻ ባለሀብቶች እንደሚለማ ነው የተናገሩት። ዘንድሮ በ13 ሚሊዮን ሄክታር መሬት በኩታ ገጠም የሚለማ ነው ያሉት ግርማ መንቴ ያሉት ግርማ መንቴ ዶክተር በአመት የሚለመውን በአነስተኛ ማሳ 23 ሄክታር መሬት ከግማሽ በላይ እንደሆነም ተናግረዋል። አርሶ አደሩ በኩታ ገጠም የሚሰራበት ወቅት ምርታማነቱን በ29 በመቶ ጭማሪ እንደሚያሳይ የተለያዩ ጥናቶች መረጋገጡ ሚኒስተሩ ጠቅሰዋል። ለመረሻ በርካታ ዝግጅቶች እንደተደረጉ የጠቆሙት ሚኒስተሩ 14 ሚሊዮን ሄክታር መሬት የታረሰ ሲሆን በዘር የተሸፈነው 43 ሚሊዮን ሄክታር